ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ይመስገን። ዛሬ የገባሁት እንግዲህ እንደምታዩት ለገነት ንጋቱ አስተያየት ለመስጠት። ከዚህ በፊትም ተናግሬ አለሁኝ። ሴትዮዋ ከውጭ ኮፒ የተደረገ ነገሮች ናቸው። እያየን ያለ ነው። ከውጭ ኮፒ የሚደረግ ነገር የለም ብለናል። ኮፒ መደረግ ሰው እንደ እግዚአብሔር ቃል ሆኖ መኖር ያለበት እንጂ የውጭ ኮፒ የሚደረግ አይደለም። ከኢትዮጵያ ባህል ጋርም አይሄድም ብለን ተደጋ አሁን እሷ ፓብሊክ ፊገር ስለሆነች፣ ገነት ንጋቱ ብዙ ተከታይ ስላላት ለዛ ነው እንጂ እንደኛ አይነት ተራ ሰው እንኳን ቢሆን ውጭ ማንም ተከታይ ራሱን ችሎ ነው ሰው እንትን የሚለው ፣ ግን እሱ አሁን ዝነኛ ስለሆነች የምታደርጋቸው ነገሮች አሉ፣ አይደለ? ኢትዮጵያ ባህል የሚባል ነገር አለ፣ እሱ ጋር የሚቃረን ስለሆነ ነው። አሁን ከዚህ በፊት ምን ብላለች? እንግዲህ ገነት ንጋቱ እንደ ዘመናዊ ልሁን የምትል ሴት ናት። ዘመናዊነቱ ግራ የገባት ዘመናዊነቱን ያወቀችው አይመስለኝም። ዘመናዊነት እንደሱ አይደለም። ሰው መሰልጠን እንደሱ አይደለም። ሞር ዘመናዊ ሲሆን ሰው ሞር እንትን ነው የሚሆነው። ስነ ስርዓት ይይዛል እንጂ እንደዚህ ከምንም ጋርም ማሄድ፣ ከመጽሐፍ ቅዱስ ጋር ሄድም፣ ከባህል ጋር አሄድም፣ ከዘመናዊነት ጋርም አይሄድም የምታረገው ነገር እና ብዙ ሰው እየተቃወማት ስለሆነ ነው እኔም የምቃወማት አሁን እንግዲህ አራት ልጆች አሏት መሰለኝ፣ አራት ልጆች አሏት። ስለዚህ ከዚህ በፊት ኢንተርቪው ላይ ለዛውም የሰይፉ ፋንታውን ኢንተርቪው ሲያረጋት ምን ብላለች? እኔም ቦይፍሬንድ አለኝ እሱም አለው ብላለች። እና እንዲያውም ቤቴ መጥቶ ከቦይፍሬንዴ ጋር አብረን እንበላለን አብረን እንጠጣለን አብረን እንጫወታለን ብላለች እንግዲህ እና እሱም ደግሞ ተቀብሎ ምን አለ አዎ እኔ እሷን እንዲ እንትን እንዲልብኝ እንዳይበድል እንዳይበድላት ጠብቀዋለሁ ጠብቃታለሁ አለ አሁን ይሄ ምን የቱ ጋር ነው የምናስቀምጠው ማለት ሰው እኮ የፈለገውን ማድረግ ይችላል እግዚአብሔርን ካልፈራ ግን እንዲህ ለሌላው ሰው ለምንድን ነው የሚነገረው? ይሄ ጥሩ ምሳሌ ስላልሆነ በቃ በራስህ በውስጥ በውስጥህ እንደሱ ማድረግ ትችላለህ በቤትህ። ግን ለሌላ ሰው ተነግሮ ትምህርት የሚሰጥ ምንድን ነው ማለቴ። አሁን ልጆች ሲሰሙ፣ ሌሎች ትልልቅ ሰዎች ሲሰሙ፣ የሚያድጉ ልጆች ሲሰሙስ ምንድን ነው ይሄ እንደዚህ? አሁን እንደ ታዋቂነቷ እንደ ብዙ ተከታይ እንዳላት እንዲህ ስትል ምን ማለት ነው? ወይ ባህልም አልጠበቀም፣ ምንድነው ስሙ መንፈሳዊ ነገርንም አይወክልም። እንደገና ደግሞ ዘመናዊነትም አይደለም። እውነት ለመናገር ከሆነ ማንም ዘመናዊ ነኝ የሚል ሰው ቦይፍሬንዱን ፍሬንዱን አምጥቶ የቀድሞ ባሉ እና አብረን እንብላ እንጠጣ የሚል ሰው የለም። እኔ እስካሁን ድረስ አሰማው ኦኬ አል እሺ። አሁን ደግሞ ተመልሰሽ ይኸው ተጋብተናል ጣልሽ። አሁን ማረግ ትች ያለሽ ነው ማረግ ትች ያለሽ ፐርሰናል ነው፣ የራስሽ የግልሽ ጉዳይ ነው። ማግባትም መፍታትም ትች ያለሽ ግን ለህዝቡ ምንድን ነው እያስተላለፍሽ ያለሽ? እንደገና ደግሞ በፊት የልጆች የአባት ነበር የምለው አሁን ግን ዛሬ ባሌ ነው የምለው ማለት አልተዳፈርሽም ወይ ህዝብን አልተዳፈርሽም ወይ ባህልንስ ሃይማኖትንስ ልቅ መሆንስ ይሄስ ምን አመጣ ዘመናዊነት እንዲህ ነው ወይ ስለዚህ ስነ ስርዓት ምትይዢ ጥሩ ነው እንደ ትልቅነትሽ እንደ ልጆች እናት አሁን ደግሞ በሚቀጥለው ጊዜ ደግሞ የሆነ ነገር ልትሉን ነው ማለት ነው አሁን ብዙ እረስቸዋለሁ ብዙ ነገር ነው ያልሽው ሁለታችሁም ልክ አይደላችሁም ባልና ሚስቱ ምንድን ነው እየሰሩ ያሉት ሆኑ ግራኩ ነው የሚገባው ሰውስ ምን ይለናል አይባልም እንዴ እና ስለዚህ አደብ ትገዙ እናንተ ሰዎች እንግዲህ እሱ አሁን ረዳት ፕሮፌሰር ነው ተብሏል ሙልጌታ ትልቅ ሰው ነው እሱ። ብዙ ለኢትዮጵያ ሕዝብ ብዙ አስተዋጽኦ ያደረገ ብዙዎችን ያስተማረ ብዙ ትልቅ ደረጃ ያደረሰ ብዙ በአርቱ ብዙ የተሳተፈ ትልልቅ ሰዎች ናቸው እኮ በአርቱ ክፍል እና በማስተማር በምናም። ግን የምትሰሩት ስራ በቃ በጣም የህፃናት ስራ ነው እየሰራችሁ ያለ። የግል ህይወታችሁ ጥሩ አይደለም። በጣም አሳፋሪ ነው እንዲያው ስለዚህ በጣም የሚታረም ሌላው። ስለ ዳናይት መክበብ ማለት የሚፈልገው አሁን እንደዚህ ማስታወቂያ የሚሰሩ አሉ። የዳናይት መክበብ በጣም ጎበዝ ልጅ ናት፣ እሷ ጋር ምን ችግር የለው። ግን ማስታወቂያ ሰርታ ብዙ ብዙ ሰዎች እያለቀሱ ነው ያሉት። የማስታወቂያ ውጭ ሀገር እንልካለን የሚል ብዙ ገንዘባቸውን እስከ ሶስት መቶ ሺህ አራት መቶ ሺህ ብር ተወስደው የከሰሩ አሉ ስለዚህ ምንድነው የሚሉት ዳናይት ስላስተዋወቀች ነው እና ሙሉ አለምን ስላስተዋወቀች ነው የገባንበት ነበት የሚሉ አሉ እና አሁን እነዚህ ሰዎች ገንዘባቸውን ይዘው ጠፍተዋል ስለዚህ የነዳናይትስ አሁን ተከፍሏቸው ነው የሚሰሩት እንግዲህ ተከፍሏቸው ብዙ ገንዘብ ነው የሚከፈላቸው እንግዲህ ለዳናይት ሙሉ አለም የታወቀ ነው በተለይ ሙሉ አለም በጣም ብዙ ነው የሚከፈላት የማስታወቂያ ስራ ሰራተኛ ስለሆነች። ስለዚህ እናንተ አሁን ብዙ ገንዘብ ወስዳችኋል፣ ግን ድሃው እያለቀሰ ነው። ስለዚህ ምን ትላላችሁ? በህግ ትጠይቋችኋላችሁ ወይ እንዳያስተዋወቃችሁት ማለት ነው ሀላፊነት ስላለባችሁ? በህግ ትጠይቋችኋላችሁ ወይስ በቃ የራሳችሁ ለራሳችሁ ገንዘብ ተጠቅማችሁ ድሆችን ማስለቀስ ነው ወይ የሚል አስተያየት ነው ያለው በህግስ እንዴት ይታያል እስኪ የህግ ባለሙያዎች እስኪ ያውሩ በህግ እንዴት ነው የሚታየው ይሄ ድሃ ማልቀስ አለበት ወይ ለድሃ የሚዳኝ የለም ወይ ገንዘባቸውን ተበልተው አሁን እነዚህ ማስታወቂያ የሰሩት ሀብታም ሆኑ ኦኬ ብዙ ገንዘብ ነው የተከፈላቸው ይሄ ድሆቹ ግን እያለቀሱ ነው እና በህግ እንዴት ነው የሚታየው ማስታወቂያ የሰሩትም ያሰሩትም በህግ አይጠየቁም ወይ የሚል ጥያቄ ለህግ ባለሙያዎች እተዋለሁ። ህጉን ስለማላውቀው ማለት ነው። በጣም አመሰግናለሁ። ቴንኪዩ ባይ